ሀገርን ያለ አንድ ጠባቂ አይተዋል። እግዚአብሔርን ግሩም ድንቅ ስራ ቃል በቃል እየተነጋገሩ ኢትዮጵያና ህዝቦቿ ተጠብቀው እንዲኖሩ ሌት ተቀን የሚጸልዩ አባትና እናት መነኮሳት በአንድነት የሚኖሩበት ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የእኔና የእናንተን ድጋፍ የሚሹበት ቀን ደርሶ ልጆቼ የት ናችሁ እያሉ ይገኛል። ገዳሙ ለመደገፍ ከመጋቢት 25 እስከ ሚያዝያ ሁለት 2017 ዓ.ም በተዘጋጀው ታላቅ መንፈሳዊ ጉዞ ላይ ሁላችሁ ተጋብዛችሁ በዕለቱ ታላላቅ ዘማሪያንና መምህራን ወንጌል ተጋብዘዋል። አዘጋጅ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ለበለጠ መረጃ በእነዚህ ስልክ ቁጥሮች ይደውሉ። ኑ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳምን እንደለ